እህቴ የኔ እህት እወድሻለሁ ብዬ ማላውቅ ነው። በጣም ነው የምመሳሰልሽ። የአንቺን ጥሩ ነገር ማየት ነው፣ ሰላም እና እወድሻለሁ። መጀመሪያ ያየሁሽ ቀን ምን አይነት ስሜት እንደተሰማኝ ታውቂያለሽ? እንዳየሁሽ ነው የደነገጥኩት በውስጤ ማላቀ ስሜት ነው የተሰማኝ። የለበሽው ቀሚስ ደግሞ በጣም ነበር የሚያምርብሽ። የእውነት እንዳየሁሽ ነው የወደድኩሽ። ሴቱኝ ሴትነትሽ ልባትቶ ጾታ ብቻውን እንዳይቀር ሴቱ ነው። ሴት መሆን ቀላል አይምሰልሽ። አባትሽ ያንጠባጠበው ላብ በሰው መሃል አንሶ ከጓደኞችሽ ሳያሳንስሽ ያንጠባጠበውን ባና የማይፋቅ ማዲያት አእምሮሽ ላይ እንጂ የሚለብሰው ቆዳ ላይ ሊደበቅ አይገባም! ልብ ይኖርሽ። ጽጌ ሬዳ ከመማሯ በላይ እሾህ ማብቀሏ ጠቅሟታል። በቀላሉ አትበጠስ። አስተዋይ ሴት ሁኚ። የእናትሽ ምጥ ውጤት ክብሩ አይረጋገጥ። ዛሬ የምትሰሪው ነገ የልጆችሽን አንገት ዝቅ ሰላም፣ ሰላም፣ ሰላም! ቤተሰቦቻችን እንዴት ናችሁ? አረ፣ እኩል መገጣጠም ይላል። ማይጋድ ጣፋንታ ደማችን አንድ ስለሆነ ነው። ኤንዌስ ዛሬ ደስ ብሎኛል። ደስ አላለ ሸገር ከመጣች ጀምሮ ወፍረሻል፣ አምሮብሻል እያሏት ነው። ወንድሞቿን ካገኘች በኋላ ትንሽ ወዛውን ተመለሷል። ምን እፈልጋለሁ? ታዲያ ምን እፈልጋለሁ? መጀመሪያ የምፈልገው የናል ነበር እና ቤተሰቦች እንዴት ናችሁ? እኛ አለን ክብሪስ መድሀኒዐለም እናንተም በያላችሁ በሰላማችሁ ብዝት ይበልልኝ። እንደ አህሚዬ፣ እንደ ቅመማዬ እናንተ የሚመርባችሁ ፏ ሽብርቅ በሉልኝ እላለሁ። ዋይ አታስቢ። እና ቤተሰቦች ዛሬ ከአይሚ ጋር መተንላችኋል። ሰላም በያችሁ ቤት ናችሁ? ቤተሰቦች ደና ናችሁ ወይ? እኔ በጣም ደና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ለየት ባለ ሀሳብ መተናል እና ደግሞ በጣም ደስ ብሎኛል። ቤተሰቦች ካላስተዋወቅከኝ፣ በቃ አዛ አድርገኝ። ማነው ካላስተዋወቅከኝ፣ ማታ ማታ አዛ ነው የምታደርገኝ እና እየጨቀጨኩት ነበረ እና ዛሬም እኔም ላስተዋውቃት ነው። ማስታወቂያ አይቀርም ነበር፣ ግን ለሞሷ በጣም ጓጓች ለማወቅ ዛሬ ቤዚኝ ላስተዋውቃት ነው። ከአሚ ጋር አሪፍ ጊዜ ይኖረናል። ቤዚ ጋርም ደውልልናታል እየመጣች ነው። ቤዚም እንደዛው በጣም ጓጉቷለች። በስልክ ከአሚ ጋር ላስተዋውቅሽ ምናምን ነገር ስላት በጣም ነው ደስ ያላት። እኔ አዲስ አበባ ከመጣዋላ ተመችቶኛል ወይስ ትንሽ ከሳ፣ ግን ሰሞኑን ከሰዋል። ደህና ነበረ ደህና ነበረ፣ ግን ሰሞኑን ከስተል ለምን ጭንቀት ጭንቀት አብዝቼ ነው? ለምን የሰው ልጅ አይደለሽ እንዴ ትጨናነቂያለሽ? ስንት ነገር ታስብ ያለሽ ህይወት ከልኮ አያልፍም። ኧረ ህይወት ከልኮ ያልፍም። ዘና ብለህ ኑር፣ በቃ መሬት ኑር፣ ነገ ትኑር አታውቁም እንዴ? ያልደረሰበት እየተዋጉ ነውና በፈረዝ ነው። ከዛ መሬት ላይ ያሉ ሰዎች በጣም እያወሩበት ነው። ለሰው ከዛ ፈረሱ ላይ ያለው ሰው ምን ቢለው ጥሩ ነው? ምን አለ? አይ መሬት ያለው ሰው ምን አይነት ጭንቀት እያሳለፈ እንደሆነ እንጂ መሬት ላይ ሆነሽ ማለት ነው። አትረጁ። ለተቀማጭ ሰማይ ቅርቡ ነው እንደሚባለው ነው። እና አንቺም ስላልደረሰብሽ ነው ምናምን ግን አብዝ ተሻለ እድሜሽ ጨመረ መሰለኝ። አይ እድሜ ምናምን ጨምሮ አይደለም። እና እያደግሽ እየበሰልሽ ምናምን ነገር ስትመጪ ነገሮች በማስተዋል ነው። አይ ደስ ይላል በጣም እና እንዲሁ ነው። ስላየሁት ደግሞ ደስ ብሎኛል። አትጨነቅ፣ ተጨንቀ የምታመጣው ነገር ምንም ስለሌለ ማለት ነው። ኖ አንስደሽ አጉል መጨነቅ ሳይሆን አንቺ ታስቢያለች፣ ፈጣሪ ደግሞ ያሳካልሻል እኮ። ማሰብና መጨነቅ እኮ ይለያያል። አሁን መጨነቅ ማለት ከልክ ያለፈ በቃ ጭንቀት ሁላ ዲፕሬሽን ውስጥ ሁላ ሊከትህ ይችላል። እማይሆን ልምዶች ውስጥ ራሱ ሊከትህ ይችላል። ግን ማሰብ ማለት እንደዚህ ባደርግ እንደዚህ ወቀ ይሄና አስበ ምታደርጋቸው ነገሮች አሉ። ማሰብ ጥሩ ነው። ከሆነ ከማድረግ ወይም ከመናገር ወይም የሆነ ነገር ከመተግበር በፊት ማሰብ መልካም ነው እና ቤት ሰቦች ዛሬ ከቅመማይና ከቢዚ ጋር አሪፍ ጊዜ ይኖረናል። ሁለቱም እንደነገርኳችሁ በጣም ሊገናኙ ተፈላልገዋል። ዚም ከመጣት ጀምሮ ሃይሚ መስሎም ታገናኘኝ ያለች ነበር፣ ሃይሚም እንደዛው እና ዛሬ ዳገናኛቸው ነው። ማነው ኮሜንት ላይ እየጻፋችሁ ሃይሚና ቤዚን አገናኛቸው ፍሬ ምናምን ነገር እያላችሁኝ ነበር። ያው በእናንተ መሰረት ዛሬ ሁለቱንም እንዳገናኛቸው ነው። ግን ስትመጣ ምን አይነት ስሜት ነው የምትሰማሽ? እኔ እንጃ እሱን ሳገኛት ነው የሚሰማኝ ስሜት ለመግለጽ እኮ ይከብዳል። ብቻ እኔ አሁን እንደጓጓሁ ነው የማውቀው። አሁን እኔ ያልጠየቅኩሽ ነገር ማለት ነው፣ የዛን ቀን ከሙቪ ጋር መጣችሁ ስታገኝን ምን አይነት ስሜት ነው የተሰማሽ? ለተሻለ በጣም ተነፋፍቀን ነበር፣ ቪዲዮ ላይም እያለቀሽ ነበር ደግሞ በቤዚ ተክታታ ነው ነው ነገር ያችሁሽ እኔ በቤዚ ተክቼሻለሁ። አልተካኝም። አሁን አጠገብ ስለሆንኩኝ ሌላ ነገር ማውራት አልፈልግም፣ ምክንያቱም እዚህ ልታጣፋኝ ስለምችል። አይ እንትን ነው የእህትነት ቦታ አለ አለ አለ። ይገባኛል እኮ ግን ምን አለ መሰለ፣ እኔ በሰዓቱ ተሰማኝ በቃ አለ አይደል? ሁላችሁም ተዋችሁኝና እዚህ መጣችሁ። በቃ ተፍታ ትላላችሁ፣ ሳያችሁ፣ ትዝናናላችሁ። ከዛ እኔ ደግሞ ቀን ነው አንተ ቀንተሽ የመጣሽ ማለት ነው ቅናተኛ። አይ የምር ግን ማለት ነው በጣም ናፍቃችሁ ነበር። ምን አይነት ስሜት ብቻ እንደተሰማሽ እኔና ብርሽ እናገኝ ስታገኝ ምን አይነት ስሜት ነው የተሰማሽ? ስሜትን አንዳንዴ ለመግለጽ ተቸግረ አታቅም። ግን ደስ የሚል የምታገኘው የማይመስልህን ሰው ስታገኘው የሚሰማ ስሜት አለ አይደለ? እና አንዳንዴ ደግሞ አሁን ይሄ መራራቃችን ደግሞ እኛ ለመጀመሪያ ጊዜ ነው እንደዚህ ተራርቀን ረጅም ጊዜ ተራርቀን አናውቅም አይደለም። ስለዚህ ለመጀመሪያ ጊዜ ስለሆነ መለየቱ ትንሽ ከብድ ነበር። ከቀን ወደ ቀን በቃ የሆነ እየናፈቃችሁ እየናፈቃችሁኝ ሳገኛችሁ የሆነ እኔ እንጃ እንዲህ ለመግለጽ የሚከብድ ስሜት ነበር የተሰማኝና፣ ደስብሎ ደስ ብሎ ነበር። በቃ ከምላችሁ በላይ ማለት ነው። አብርሽ ቅለብ ቅለብ አለኝ፣ አንተ ተቀባበላችሁኝ። ግን እኔ የታወቀኝ ነገር በቃ በጣም ቀጫጫ እንደሆነ ክብደት እንደሌለኝ እና፣ ቤተሰቦች ከእኛ ጋር ሁኑ። ለሀይሚ ደግሞ ለሀይሚ ዩቱብ ለእኛ ቤተሰቦች አዲስ ከሆናችሁ ስንት ገብቶሻል ሀይሚ? ስልሳ ስምንት ሺ ስምንት መቶ ነው፣ ሰባት መቶ እንደዛ፣ ዘጠኝ መቶ ገብቻለሁ መሰለኝ በነገራችን ላይ ግን ማለት ነው ሃይሚ በስማ አሙን ለቃ የማይታሰብ ነገር ማለት ነው። እንዲህ ነገር ነው የመጣችው፣ በቃ ቶሎ እንዲህ ነገር ነው የመጣችው እና ነው የሆነው። በእናንተ ነው እንትን ቪዲዮ ነው አይለቀቅሽውም ትንሽ ነው ይቆጠራሉ። የሚገርመው ነገር ማለት ነው ቪዲዮዎቹ እግዚአብሔር፣ እኔ ገርሞኛል የሀይሚ ነገር ገርሞኛል ስልሳ ምናምን መድረሷ እና አሁንም 68900 ወርቀዎች መሰለኝ እና አሁንም መቶ ሺህ አስገቡልኝ እህቴ በአንተ ስም በቤዝዬ ስም በቤዚዬ ስም በእኔ ስም በሃሚም በራስሽም መቶ ሺ ያስገቡልኝ እህቴ። እና ቤተሰቦች ከኛ ጋር ሆኖ አሪፍ ቆይታ ይኖረናል። ከቤዚዬ ጋር እንደዚሁም አሪፍ ቆይታ ይኖረናል። ቤዚን እንጠብቃታለን። የኔ አመል አንድ ነዋ

እና ቤተሰቦች ቢዚም እየመጣች ነው። ደግሞ አምሮባታል። አዎ ሽክ ብላ ነው የመጣችው። ስታምር ግን መንገደኛ ነው ልብሽ ነው ቀለው ባላይ ብዙ ሰማለ አይኔ ካላ ያላምን ቢ በጣም ናፍቄሽ ነበር እኔም እንደዛ ስላገኘሁሽ ደስ ብሎኛል እሺ ሁሉ ሰላም ቆይተሽ አሪፍ ነው አሪፍ ነው አዎ ዛሬ ደግሞ አምሮብሻል አምሮባታል እንትን የምንለው እሱም ምናምን ያው ትተዋወቃላችሁ ብዬሽ አስባለሁ ምናምን አላት ቪዲዮ ላይ ሁለታችሁም ስለምታዩ እና አሚ ስላገኘሁሽ ደስ ብሎኛል። ደስ ትላለች። እግዚአብሔር ያ አንቺ እንደዛ። አመሰግናለሁ። በጣም ቆንጆዬ ናት። ኧረ ተይ አታሽኮሩም። የሚጆ አመሰግናለሁ። አንቺም ቆንጆ ነሽ። አቢየሻቤዚን አይ ቆንጆዬ ናት። ደስታሽ ረጋ ያለሽ ናት። አሁን በአሁን መዘንኳት፣ አሁን በአሁን አይመዘንም ግን እና ደህና ነሽ፣ ቪዲዮ ላይ እያየናት አለን። አሁን ደግሞ ሰዓት እና ደህና ነሽ ወይ ተውሎ አሪፍ፣ ዛሬ አሪፍ ጊዜ እናሳለፍ ነው እንግዲህ ቤተሰቦች። ቤዚም መታለች ሀይሚም ጉዳቲ ቅመም ነው የምንላት እውነትም እ ነገሮች እና ነገር ትቅመም አለች፣ እና አሪፍ ልጅ ነች። ነገር

ከሱ በላይ እኔ ነኝ። እሺ እንደውልሽ ማውራት የምሬ ነው። ከሩት አየህ ጋር ትደዋውላላችኋል እስካሁን? አዎ ባለፈው ተማስተዋውቀ ናቸው ስልክ ይደዋወላሉ። ቤስት ጓደኛሞቹ ነው ናቸው፣ በቃ እና ግን ተመላሽ እንስሷል ያስታውሰኛል፣ በየጊዜው ማለት ነው። ታስታውሰኝ ስትመጣ ታገኝሻለች። አልመለስማ ሱ እንደዛ ነው ያለው። በቃ ቴንኪው በዚህ ለቀን ትሄዳለች እና መገናኘት ትችላላችሁ እስከመለከም ትሄዳለች ብቻ እስከምትሄድ ድረስ ሁለት ወር አለች። ሩታም ሁለት ሳምንት ብለኛለች እሱንም አብርሽን ፈርታ ነው እንጂ አንተ ለምንድን ነው ብቻ እስከምትሄድ ድረስ ቆየት ትፈልጋለች ሰውኛል ቤተሰቦች ለሁለት ማለት ነው በሰላም ዝም ብለህ እንጂ ሌላ ችግር ቤተሰቦች ጥጋብ ጥጋብም ብሏታል እንዲህ ማለት ነው ብረት ማንሳት ጀምሬ ነበርኩ አሃ መግፋት ጀምረሻል ብረት ኧረ አዎ ትንሽ ከወፈርኩ ያለት ነገር ይበቃታል ነው ፈጣሪ ማን ነው ባለሽ፣ ነገር ፈጣሪ ስታመሰግኙ ይጨምርልሻል። የምታወራቸው ነገሮች ቤተሰቦች ከቤዚ ጋና ከሀይሚ ጋ አሪፍ ጊዜ እያሳለፍን ነው። እርቧች በኋላ ምሳ ምናምን ነገር ልጋብዛችሁ እና ቤተሰቦች ከእኛ ጋር ሁኑ። ምሳ ልጋብዛቸው እነዚህ ስድቡ ይቅር ወይም ምግቡ ይቅር። ቤተሰቦች ከእኛ ጋር ሆኑ አሪፍ ጊዜ እናሳልፋለን፣ እና ቤተሰቦች እነዚህ ሆዳም ልጆች ምሳሌ አበላቸው አምጥቻቸዋለሁ። ቁዳም አይባልም። እችኛዋ ወዳም ነች። ቁርስ ኮ እስከ ትግበልታ ነው የመጣቸው፣ ግን እንድትል ነው ኑርማን የሚጠቀለል ነገር ነው፣ የሚጠጣ ነገር ነው፣ ነውብ ምንድን ነው? የሚጠቀለል የሚጠቀለል ነገር የፈለጉት አታስቡን፣ የሚያዘዝኩላችሁ የሚጠቀለል ነገር ነው። እና ቤተሰቦች እኛ ጋር ሁኑ አብረን እንበላለን ከእናንተ ጋር እኔ አጎርሳችኋለሁ። እናጎርሳችኋለሁ እነሱ እናጎርሳችኋለሁ

እና ቤተሰቦች በልተን ጠጥተን ዋ ብለን ጠገባችኋ ጠቅበሻለ በሚገባ ምግብ ይጠፍጣል። ምግባቸው በጣም ጠፍቶ ፍርፍሩ ተመችቶኛል። እና ቤተሰቦች የነበረን ቆይታ ይህን ይመስል ነበር። ካሁን በኋላ ቢዚ ናሚ ቻ ባሪፍ ቪዲዮ እንመለሳለን ብዬ አስባለሁ። ከኛ ጋር ስለነበራችሁ በጣም በጣም አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ቻው።